ይኸውላችሁ አሁን ልንቆርጥ ነው ፀጉሩን። ልጅቷ ካክስ ገብታ ነው የመጣቸው። ቅባት አለው ፀጉሩ ግን ይኸውላችሁ፣ እንደዚህ አድርግ የቆረጥኩት። የመጀመሪያውን ዜሮ ዲግሪ ነው የምቆርጠው። ወደ ዳች ወስጄ በእጄ ለክቼ ነው የቆረጥኩት። አያችሁት? እንደዚህ ከቆረጥኩት በኋላ ምን አደርጋለሁ? ከጎን ያለውን ፀጉር እየሳብክ በሱ ልክ ወደ ታች ስትሬት ነው የምቆርጠው። ወደ ጎን ካደረግኩት ይረዝምብኛል። እኩል ይኸውላችሁ። ቁርጥ ሲቆረጥ ሁሌም አቋቋም ፕላስ የእጃችሁ አያያዝ ሁኔታ ወሳኝነት አለው። ያለበዛ ስራችሁን ያበላሻል። ለምን ወደ ጎን ካረጋችሁት ይረዝማል። አቋቋማችሁ ትክክል ካልሆነ ፋይናል ውጤቱን ማየት አትችሉም። ስለዚህ ቁርጥ ስትቆሙ፣ ፕላስ ደግሞ እጅ አያያዛችሁ ወሳኝነት አለው። ስለዚህ እንደዚህ ረዘም ያለውን እንቆርጠዋለን ማለት ነው። እኩል እያደረጋችሁ ነው የምትቆርጡት ይኸውላችሁ ወደ ታችው፣ ዝቅ እያደረጋችሁ እየወሰዳችሁ እንደዚህ ክትፍ ታደርጉታላችሁ። በዜሮ ድግሪ በእጄ ነው የለካው። ትዩት እያችሁ በእጄ እየለካው ነው ምቆርጠው። ቁመቱን እሷነች የምትመርጥልኝ የምትፈልገውን፣ እሷነች የምትመርጠው ፎቶ ይዛልኝ መታ ነው በእሱ አይነት ነው የቆረጥኳት ማለት ነው። ስለዚህ እንደዚህ እያደረግኩኝ ከላይኛው ጸጉር ደግሞ እየወሰድኩኝ እቆርጥላታለሁ ማለት ነው። ከላይኛው አሁን የስረኛውን ነው እንጂ በዜሮ ዲግሪ ምቆርጠው ከፍ ስል ግን ትንሽ ከፍ እያደረግኩ ነው የምቆርጠው። ይኸው ረዘም ያለብኝን እየቆረጥኩት ነው። ቁርጥ ሲቆረጥ ቼክ እያደረጋችሁ፣ የረዘመ ካለ እያስተካከላችሁ ነው የምትቆርጡትኝ። ዝም ብሎ ክርትፍ ክርትፍ ክርትፍ አድርገ አይቆረጥም። አንድ እሱ ፣ ሁለተኛ ነገር ብዙ ጊዜ ቁርጥ ሲቆረጥ ማየው ምን አለ፣ ፀጉሩን ትይዙታላችሁ። ከያዛችሁ በኋላ በውስጥ በኩል የሚቆርጥ ሰው አለ። በዚኛው በኩል ነው እኩል የሆነ ሪዛልት እንዲመጣላችሁ ከፈለጋችሁ በዚኛው በኩል ነው እንጂ በጀርባ በኩል በእጃችሁ በጀርባው በኩል መቀስ አስገብቶ መቆረጥ ስህተት ነው ይሄ። ስለዚህ ከፊት ለፊት ነው የምትቆርጡት። እጃችሁን ትይዛላችሁ። በእጃችሁ በፊት ለፊት በኩል ነው የሚቆረጠው። ይሄው እኔ እንደምቆርጠው እያደረጋችሁ ያለ በዛ የተዛነፈ ነገር ይኖራል። የማቀውን ነው ሼር እያደረግኩላችሁ ያለሁት። አሁን ትንሽ ከፍ አድርጌ ወይ 45 ዲግሪ ወይም 90 ዲግሪ ቆርጣለሁ። እኔ ግን አሁን እየቆረጥኩ ያለሁት ወደ 67 ዲግሪ አካባቢ ላይ ነው፣ ከፍ አድርጌ፣ ዘጠናም አይደለም ከሀምሳም ይበልጣል ድግሪው ማለት ነው። የእኔ ምርጫ ነው። ምንድን ነው ፀጉሩ በጣምም እየረዘመ እንዳሄድብኝ ያደረገዋል። ለምን አሁን እንዴት ነው ፀጉሩ እኩል የሆነ ቁመት እንዲኖረው አድርጎታል። እንደዚህ ስቆርጦ ማለት ነው። ግን እታች ወር ስጄ ስቤ የምቆርጠው ከሆነ ይረዝምብኛል። ስለዚህ እንደዚህ ግን ከፍ አድርጌ ስቆርጠው ከታችኛው ጋር ያለው ልዩነት ይሄ በቁመት ደረጃ የተቀራረበ ነው የሚሆነው ማለት ነው። መቼም ሳብራራላችሁ እየገባችሁ ነው የሚሆነው። እንግዲህ ዩቱብ ላይ ስለሆነ እየጫንኩት ያለው ቲክታክ ምንም ብዙም ሊያንቀሳቀሰኝ ስላልቻለ ነው፣ ብዙ ረጅም ስለሆነ ቪዲዮ ማለት ነው። ሀያ ሁለት ደቂቃ ነው አስቡትኝ። ስለዚህ ይህንን ታደርጋላችሁ፣ ይዩትኝ። ከላይ ስባለው ከታችኛው ጋር ለቅ ካለውኝ ግን ካክስ የገባ ጸጉር ነው እንደነገርኳችሁ ትንሽ ቅባት ስላለው ፀጉሯንም ፋይናል አልሰራሁትኝ። በካክሱ ብቻ በፎና በጥሬ በካክሱ ነው የሸኘኋት ማለት ነው። ስለዚህ እንደዚህ እያደረግኩኝ ከላይኛው ፀጉር ወስዳለሁ። ከወሰድኩ በኋላ እንደ ቅድም እንደነገርኳችሁ ወደ ሰባ ድግሪ ከፍ አድርጌው እቆርጠዋለሁ። ይኸው እንደዚህ ከፍላለው፣ ወደ ላይ ከፍ አድርጌው እቆርጠዋለሁ። በፈለጉ ይኸው እንደዚህ አድርጌ ይውትኝ። ይኸው ቁርጥ ታያችሁ ታደለ ቆረጥ። ይኸው እንደዚህ እያደረግን እየቆረጥ እንሄዳለን። ስለዚህ ቺ ከስተመሪ አጭር ፈለግኩ ካለቻችሁ ከዚህ ማሳጠር ነው። የስረኛውን እስካሁን እስካለበት ድረስ በቶንዶስ በሁለት ቁጥር ትነኩታላችሁ። ከዛ በአራ ቁጥር ትነኩትና ከዛ ግማሽ ላይ በሁለት ቁጥር፣ በሶስት ቁጥር እያሳነሳችሁ የስረኛውን በአንድ ቁጥር ታረጉታላችሁ። ጫፍ ላያለችሁ፣ ይሄ መጀመሪያ እንደ ጋይድ የተጠቀምኳትን እሷን በሁለት ቁጥር በአንድ ቁጥር ማድረግ ትችላላችሁ። እንዳይሳሳባችሁ፣ ሁሌም ስትቆርጡ ግን ተጠንቀቅ። አያችሁ እንዴት እንደምቆርጠው ከፍል ለፊት ነው የምቆርጠው። ከኋላ አይቆረጥም፣ ስህተት ነው። ከፍል ለፊት ለምን ይበላሻል? ጸጉሩ ሰዎች ጋር ስለማይሆን ይህን የምናገረው ይኸው፣ እንደዚህ እያደረግኩኝ እቆርጣለሁ። ትንሽ አድካሚ ነው። ሀያ ሁለት ደቂቃ ነው ደቂቃው። ስለዚህ እናንተ የቀረውን ቪዲዮን እያያችሁ ይገባችኋል ብዬ አስባለሁኝ። ተግባብቻናል አደለ? እንደሱ እያደረጋችሁ ትሰራላችሁ ማለት ነው። እሺ ቤተሰቦቼ፣ ይኸው እንደዚህ እያደረግን እንደዚህ እያደረግን እማንቼ የደወለችው ማጋ እንደ ደውልኝ እና እንደዚህ እያደረግን እንቆርጣለን ማለት ነው። ይኸው ከላይኛው እየሳብን መቼም ይገባችኋል ብዬ አስባለሁ። በኋላ ላይ አሁን ታዩታላችሁ። ወደ ጆሮ ሲሄድ ስለካ በእጄ አንድ በእጄ ውፍረት ማጣቴን አስገብቼ በእሱ ልክ ነው የምቆርጠው። አጠር ያለ ጀምሮ ጋይዱን አሁን ከጆሮ ጋር ስጀምር በስረኛው ልክ ነው ማድረገውና ደከመኝ። እናንተ ቪዲዮን ዩቲን በደንብ ይገባችኋል ብዬ አስባለሁ። ዳውንሎድ አድርጋችሁ ማየት ትችላላችሁ። ዩቲዩብ ላይም ሴቭ አድርጋችሁ ማየት ትችላላችሁ እንደፈለጋችሁ። አያችሁ፣ ከፊተኛው እጄ ነው የምቆርጠው። ወደ 758 ዲግሪ ከፍ አድርጌ የጸጉሩን ዩቲ ዩቲ ይኸው አያችሁ አይደለ ምን ያህል ኢዚ እንደሆነ ግን ስትቆርጡ፣ የውላችሁ ቢኬርፉል። የፀጉሩ ርዝመት ኤግዛክት የሆነ ውጤት መምጣት አለበት። እሺ፣ አንዱ ከፍ አንዱ ዝቅ። አሁን በቀደም ለታ አንዷ ቪዲዮ ሰርታ ይቻለሁ ቲክቶክ ላይ፣ በአንዱ በኩል ጠማማ፣ በአንድ በኩል አጭር፣ በአንድ በኩል ረጅም አድርጋ የቆራጯን ስህተት አሳይታ ነበር። ይሄ ምንድን ነው መሰላችሁ? ስትለኩ በጎን ያለውን እኩል ስለማታደርጉት ነው። እሺ፣ እኩል ስላዳረጋችሁ ነው። ይኸው በዚህ የምለካውን ልኬት በዛ በኩልም እዩታውን እንዴት እንደምለካው እዩትኝ። እቺን ጆሮ ዋጋ በአንድ እጄ ልኬታ አያችሁት። በአንድ ግጥም አድርጌ ይዤዋለሁ። ቆዳውን እንዳያጥርብኝ ከፈለግኩ ትንሽ ደግሞ ወረድ አደረጓለሁ ማለት ነው። ይኸው እንደዚህ አድርጌ አያችሁ አደለ? እዩትኝ፣ እዩት። በጣም ሲምፕል እኮ ነው። ማስኪ ገባ ትንሽ ይከብዳል እንጂ ከዛ እንደዚህ እያደረግኩኝ ከላይ ያለውን ፀጉር እያመጣው እንደዛኛው ይሄኛው ላይ ትንሽ ወደ 45 ድግሪ ቢሆን አሪፍ ነው። ወደ 45 ድግሪ ብታደርጉት፣ ለምን 90 ድግሪ ከሆነ በጣም ሞር ያጥርባችኋል፣ ወይ 75 ከሆነ ያጥራል። ስለዚህ እንደዚህ እያረጋችሁ ትሰሩታላችሁ ማለት ነው። ይሄ ትርፍ የሆነው ወደ ጆሮ የመጣውን ፀጉር አነሰዋለሁ። እንደዚህ እያደረጉ በቃ። ይመቻችሁ፣ እላችኋለሁ። እወዳችኋለሁ። ቪዲዮን ዩት፣ ይጠቅማችኋል። አብሽሪ፣ ሰላም እደሩልኝ፣ ይመቻችሁ። ባረጅ የውበት ሙያ ማሰልጠኛ ተቋም ባረች በአጭር ጊዜ የተዋጣሉት እጀ ወርቅ የውበት ባለሙያ መሆን ይፈልጋሉ እንግዲያውስ ምርጫዎትን ባረች የውበት ሙያ ማሰልጠኛ ያደርጉ ባረች በሜካፕ በጥፍር ሥራ በአይላሽ በወንዶችም ይሁን በሴቶች የፀጉር ሥራ ባረች ብዙዎች ወደኛ መተው መጥተው በአጭር ጊዜ የተዋጣላቸው ተፈላጊ ባለሙያ መሆን ችለዋል ባረች ምቹ የሆነና የተሟላ መማሪያ ክፍል ለእርሶ ባረች የውበት ሙያ ማሰልጠኛ ተቋም የሁለት ወር የአራት ወር የስድስት ወር ስልጠና እርሶ በሚመቾት ፈረቃ በጠዋት በከሰዓት በማታ እንዲሁም የቀዳሚና እሑድ ስልጠና ማዘጋጀቱን ሲገልጽ በደስታ ነው መገኛችን አለም ገና ኬንተሪ በስልክ ቁጥራችን 0910 60 88 62 አሊያም በ0118 83 13 37 ይደውሉ ይመዝገቡ። በተጨማሪም በሁሉም የሶሻል ሚዲያ አማራጮች ይከተሉን። ባረጅ የእጀ ወርቅ የውበት ባለሙያዎች መፍለጊያ

ባረች የውበት ሙያ ማሰልጠኛ ተቋም። ባረች በአጭር ጊዜ የተዋጣሉት እጀ ወርቅ የውበት ባለሙያ መሆን ይፈልጋሉ? እንግዲያውስ ምርጫዎትን ባረች የውበት ሙያ ማሰልጠኛ ያድርጉ። ባረች በሜካፕ፣ በጥፍር ሥራ፣ በአይላሽ በወንዶች ይሁን በሴቶች የፀጉር ሥራ። ባረች ብዙዎች ወደኛ መተው መጥተው በአጭር ጊዜ የተዋጣላቸው ተፈላጊ ባለሙያ መሆን ችለዋል። ባረጅ ምቹ የሆነና የተሟላ መማሪያ ክፍል ለእርሶ። ባረጅ የውበት ሙያ ማሰልጠኛ ተቋም የሁለት ወር፣ የአራት ወር፣ የስድስት ወር ስልጠና እርሶ በሚመቾት ፈረቃ በጠዋት በከሰዓት በማታ እንዲሁም የቀዳሚና እሑድ ስልጠና ማዘጋጀቱን ሲገልጽ በደስታ ነው። መገኛችን ዓለም ገና ኬንተሪ በስልክ ቁጥራችን 09 10 60 88 62 አሊያም በ0118 83 13 37 ይደውሉ፣ ይመዝገቡ። በተጨማሪም በሁሉም የሶሻል ሚዲያ አማራጮች ይከተሉን። ባረጅ የእጀ ወርቅ የውበት ባለሙያዎች መፍለጊያ ዳባተሌንጂ ኦጌስ ሰሚደጊና ባሪቺ

ባረች በአጭር ጊዜ የተዋጣሉት እጀ ወርቅ የውበት ባለሙያ መሆን ይፈልጋሉ? እንግዲያውስ ምርጫዎትን ባረች የውበት ሙያ ማሰልጠኛ ያደርጉ። ባረች በሜካፕ በጥፍር ስራ በአይላሽ በወንዶችም ይሁን በሴቶች የፀጉር ስራ ባረች። ብዙዎች ወደኛ መጥተው በአጭር ጊዜ የተዋጣላቸው ተፈላጊ ባለሙያ መሆን ችለዋል። ባረች ምቹ የሆነና የተሟላ መማሪያ ክፍል ለእርሶ። ባረጅ የውበት ሙያ ማሰልጠኛ ተቋም የሁለት ወር፣ የአራት ወር፣ የስድስት ወር ስልጠና እርሶ በሚመቾት ፈረቃ በጠዋት በከሰዓት በማታ እንዲሁም የቅዳሜና እሑድ ስልጠና ማዘጋጀቱን ሲገልጽ በደስታ ነው። መገኛችን አለም ገና ኬንተሪ በስልክ ቁጥራችን 09 10 60 88 62 አሊያም በ0118 83 13 37 ይደውሉ፣ ይመዝገቡ። በተጨማሪም በሁሉም የሶሻል ሚዲያ አማራጮች ይከተሉን። ባረጅ የእጀ ወርቅ የውበት ባለሙያዎች መፍለጊያ ዳበተሌንጂ ኦጌስ

ባረች በአጭር ጊዜ የተዋጣሎት እጀ ወርቅ የውበት ባለሙያ መሆን ይፈልጋሉ እንግዲያውስ ምርጫዎትን ባረች የውበት ሙያ ማሰልጠኛ ያደርጉ ባረች በሜካፕ በጥፍር ሥራ በአይላሽ በወንዶች ይሁን በሴቶች የፀጉር ሥራ ባረች ብዙዎች ወደ እኛ መጥተው በአጭር ጊዜ የተዋጣላቸው ተፈላጊ ባለሙያ መሆን ችለዋል ባረጅ ምቹ የሆነና የተሟላ መማሪያ ክፍል ለእርሶ ባረጅ የውበት ሙያ ማሰልጠኛ ተቋም የሁለት ወር የአራት ወር የስድስት ወር ስልጠና እርሶ በሚመቾት ፈረቃ በጠዋት በከሰዓት በማታ እንዲሁም የቅዳሜና እሑድ ስልጠና ማዘጋጀቱን ሲገልጽ በደስታ ነው መገኛችን አለም ገና ኬንተሪ በስልክ ቁጥራችን 0910 60 88 62 አሊያም በ0118 83 13 37 ይደውሉ፣ ይመዝገቡ። በተጨማሪም በሁሉም የሶሻል ሚዲያ አማራጮች ይከተሉን። ባረጅ የእጀ ወርቅ የውበት ባለሙያዎች መፍለጊያ ዳበተሌንጂ ኦጌስ ሰሚለጊና ባሪቺ